በቃ ብዙ ነገሮችን አድርጎልኛል ከምላችሁ በላይ አብርሃም መጣቀረ ችግር አይኖረም። ተመልካች እንግዲህ በሚገርም ሁኔታ እጅግ በጣም ሰልችቶናል፣ በግቶናል፣ ከዚህ በላይ አታሳዩን እያሉ እንግዲህ እጅግ በጣም በሚገርም ሁኔታ እንግዲህ በጣም በብዛት ስለ አብርሽ እና ስለ ሩታ ጉዳይ እያነሱ ይገኛሉ ማለት ነው። በተለይ እንግዲህ እንደምታውቁት ቪዲዮ መጨረሻ ላይ ከለቀቁ በኋላ እጅግ በጣም ብዙ ሰዎች ማለት ይቻላል ኮመንት ስር እንግዲህ ይህንን ነገር እንዲያበቃ ወይም ደግሞ ወደ በፊቱ ፍቅራቸው እንዲመለሱ እንግዲህ በተደጋጋሚ እየጠየ ይጠየቁ ነበረ እንግዲህ በአሁኑ ደግሞ ምርር ያለ ነገር በተለይ እያሰሙ ነው። አብዛኛው ተመልካች ማለት ይቻላል ዘጠና በመቶ አብዛኛው ሰው እንደሰለቸውና ይሄ ጉዳይ በተለይ እንግዲህ የአብርሽና የሩታ ጉዳይ ማንሳትም ማውራትም እስከሚሰለቸው ደረጃ ድረስ ደርሷል ማለት ነው። እንግዲህ በጣም ነገሩ እየተንዛዛ እንደሆነ ተመልካችም በጣም በተደጋጋሚ እየተናገረ ይገኛል። እሱ ብቻ አይደለም፣ እንግዲህ አዳዲስ ነገሮችም እነሱም ይዞ ስለመጡ ያንን ነገር እንግዲህ እያሰፉት እንደሆነ በጣም በብዛት አግኝተናል ማለት ነው። ይህን መረጃ ሰላም ውድ ቻናል የቤተሰቦች እንግዲህ በአዲስ ቪዲዮ ተመልሰናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። አዲስ ያልሆናችሁ ደግሞ እንደተለመደው እንግዲህ ቪዲዮችን ላይክ አድርጉ፣ ሀሳብ አስተያየታችሁን ኮመንት ስር አስቀምጡልን። እንግዲህ በሰሞኑ ጉዳይ እጅግ በጣም እንግዲህ ገራሚ የሆነ መረጃ ይዤላችሁ መጥቻለሁ። በተለይ እንግዲህ የነጻነትን መረጃ በዚህ ቪዲዮ የምታይ ይሆናል እጅግ በጣም በሚገርም ሁኔታ አዳዲስ ነገሮች ተፈጥሯል። እንግዲህ በተለይ ደግሞ የአብርሽና የሩታ ነገር ደግሞ ከልክ በላይ የሆነ ማንዛዛት ወይም ደግሞ እጅግ በጣም ተመልካቾችን እስከሚያሰለች ድረስ ደርሷል ማለት ነው። ምንድን ነው የተፈጠረ? ምን እየተካሄደ ነው? ምንድን ነው አሁንስ? ወደፊትስ የሚሆነውን ነገር የሚለውን እንግዲህ በዚህ ቪዲዮ ስለምታዩ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ወደ ጉዳያችን እንግዲህ ከሰሞኑ በጣም ብዙ ነገሮችን እያየን ነው። በተለይ በተለይ እንግዲህ የአብርሽና የሩታ ጉዳይ አዳዲስ ነገሮችን በየቀኑ እያመጡ ነው። በተለይ እየተጣሉበት ምክንያት በጣም እያሰፉ እያሰፉ እንግዲህ በጣም ብዙ ሰው ተስፋ እያደረገ ሊታረቁ ነው፣ በጣም እንግዲህ ሰላም ሊሆኑ ነው ተብሎ በጣም ብዙ ነገር ይወራና ተመልሶ እንግዲህ ወደ በፊቱ አጀንዳቸው ይመለሳሉ። በተደጋጋሚ ያ ነገር እያደረጉ እንደሆነ ተመልካች አስተውለዋል። በተለይ እንግዲህ በትናንትናው ቪዲዮ ደግሞ እጅግ በጣም በሚገርም ሁኔታ ኪያ የሚባለው በተለይ እንግዲህ ከዚህ በፊት እንደምታውቁት የነ ነጻነት ጉዳይን በደንብ አድርጎ ወደ ሚዲያ የመጣ ልጅ ነው። የነሱ ጉዳይ እንደ አዲስ ተነስቷል። ነጻነትም በአዲስ መልክ እንግዲህ ስለ እሷ ጉዳይ በደንብ እያነሱ ይገኛሉ። ይሄ ደግሞ ተመልካች እጅግ በጣም በጣም እንግዲህ እያዘነባቸው እንደሆነ በተደጋጋሚ ኮመንት ስር በተለይ የነሱ ቪዲዮ ላይ በጣም በብዛት ዘጠና በመቶ የሚሆነው እንግዲህ እጅግ በጣም እንደመረራ ይኖራቸውና በዚህ ጉዳይ ላይ ምንም አይነት ቪዲዮ እንደማይፈልጉ በተደጋጋሚ እያወሩ ይገኛሉ። እንግዲህ በዚህ ቀጥሏል። በተለይ እንግዲህ የነጻነት ጉዳይ ደግሞ እጅግ አሳሳቢ እንደሆነ እናስታውሳለን። በተለይ እንግዲህ ነገሮቹ ከቀለሉ በኋላ ሁሉም ነገር ሰላም ከሆነ በኋላ እንደ አዲስ እንግዲህ እያንዳንዱን ነገር እያነሱ የሚያወሩበት ወይም ደግሞ ቪዲዮ የሚሰሩበት ሁኔታ ተፈጥሯል ማለት ነው። በነጻነት በኩል ደግሞ እንግዲህ እንደ አዲስ አዲስ መረጃ ነገር ተገኝቶ ነበር ነበረ ከዚህ በፊት በተለይ እንግዲህ ከአንድ ሶስት ቀን በፊት እንደምታስታውሱት ልጅ እንዳላት እና ልጅቷም እንግዲህ የእሷ ልጅ እንደሆነች፣ በተለይ እንግዲህ አብዛኛው ሰው ደግሞ የአብረሽ ልጅ ናት እንጂ የማንም ልትሆን አችልም ብሎ በጣም ብዙ ሰው ሲነጋገርበት የነበረ ጉዳይ ነው። እንግዲህ በትናንትና ቪዲዮ እንግዲህ ነጻነት ደግሞ አንድ አዲስ ነገር ይዛ መታለች። በተለይ እንግዲህ እንዳያችሁት ከሆነ የቪዲዮ ከበር ላይ እንግዲህ ምን አስቀምጣለች? የአብረሽን ፎቶ አስቀምጣለች። እጅግ በጣም እንግዲህ ንግግሩ በጣም ከ በመሆኑ በተለይ የወንድሟ እጅግ በጣም እንግዲህ እንዳሳሰባት እና በስተ መጨረሻም እንግዲህ እሱም የሚጠራጠረው ሰው አብርሽ እንደሆነ ወደ አዲስ አበባ ሄዶ አንዳንድ ነገሮችን ለማስተካከል እንደሚሞክሩ እና ወደ አዲስ አበባ እየሄዱ እንደሆነ በደንብ አድርጎ አንድ ቪዲዮ ሰርቶ እንደነበሩ እናስታውሳለን። እንግዲህ የአብርሽ እና የሩታ ጉዳይ እጅግ በጣም አስጨናቂ ሆኗል። በተለይ ፍቅራቸው በጣም በጣም እንግዲህ አሳሳቢ ሁኔታ ውስጥ እስከ መግባት ደረጃ ድረስ ደርሶ ነበረ። እንግዲህ ያው እንደ እንደምታስታውሱት ከሆነ ሩታም አዲስ ፍቅረኛ ይዛ መታለች። እሱ ብቻ አይደለም አብርሽ ደግሞ እንግዲህ የሚያረጋቸው ነገሮች ከአቅሙ በላይም እየሆነ እንደሆነ ያው ያስታውቃል። ምክንያቱም እንግዲህ በተደጋጋሚ ይቅርታ ይጠይቃታል። በየቪዲዮው በየሁሉም ቪዲዮ እንግዲህ ወደ ቤት እንድትመለስ እየጎተታት ወይም ደግሞ እየለመናት ነው የምናየው። ክበላይ በላይ እንግዲህ መንዛዛት ይታይበታል። በተለይ ይህንን ጉዳያቸውን ጨርሶ ወደ ቪዲዮ ቢመጡ ወይም ደግሞ ነገሩ ከተስተካከለ ተስተካክሎ አብሮ ቢሆኑ ካልሆነ ደግሞ እንግዲህ ተለያይቶ አንደኛውን የራሳቸውን ሕይወት እንዲኖሩ በጣም በተደጋጋሚ እንግዲህ ተመልካች ይህን መልእክት እያስተላለፈ ይገኛል። በተለይ እንግዲህ አብዛኛው ሰው ማለት ይቻላል ያው እንደተሰላቸ እና በዚህ ቪዲዮ በተደጋጋሚ የሚሰሩት በተለይ ይሄ ልመናም አለን እንደምታውቁት ደግሞ እንግዲህ የሩታም ችክ ማለትና ይቅርታ አላረግም ማለቷ ደግሞ እጅግ በጣም ብዙ ሰውን አስከፍቷል። በተለይ እየለመኗት አደራሽን፣ በቃ ሩታ፣ ይበቃሻል፣ ወደ ትዳርሽ ተመለሺ። ከዚህ በላይ እንግዲህ የሰው ወሬ መስማት ምንም አይጠቅምም። በጣም ብዙ ነገር ልሰሚ ትችያለሽ፣ ግን በቃ ይበቃል። አብረሽም ከዚህ በላይ መለመንም የለበትም። እጅግ በጣም እንግዲህ አሳሳቢ ነው። ከዚህ በላይ ምንድን ነው ምን እስከሚፈጠር ነው እስከ መጨረሻው ድረስ ተለያይታችሁ ልትኖሩ ነው ወይ? ልጅሽንስ እንዴት ልታረጊ ነው? ብለው በጣም ብዙ ሰው እንግዲህ በተደጋጋሚ እንግዲህ በተለያዩ ኮመንቶችን ሀሳቡን ሲገልጽ እንደነበረ እናስታውሳለን። በመጨረሻው ቪዲዮ በተለይ ትላንትና በተለቀቀው ቪዲዮ በጣም በጣም ብዙ ሰዎች ማለት ይቻላል እንግዲህ አብዛኛው ሰው እንዲታረቁና አብሮ እንዲሆኑ በጣም በተደጋጋሚ እየለመነ ይገኛል። እንግዲህ ተመልካችንም እስከ መናቅ ደረጃ ድረስ ደርሷል ብሎ አንዳንድ ሰዎችም አንዳንድ ሚዲያ ላይ በጣም እየተናገሩ እንደሆነ ሰምተናል። እጅግ በጣም በሚያሳዝን ሁኔታ እንግዲህ ያው የአብርሽ ጉዳይ በዚህ ሁኔታ ቀጥሏል ማለት ነው። በተለይ አዲስ ነገር ደግሞ እያመጡ እንደሆነ ያው ያስታውቃል። ክያም እንግዲህ ከቡታጅራ የመጣበት ምክንያት አንድ አዲስ ነገር ይኖራል ተብሎ ይጠበቃል። በተለይ ነፃነት ደግሞ ወደ አዲስ አበባ መታ እንግዲህ አንዳንድ ነገሮችን ካደረገች እጅግ ነገሩ የከፋ ሆኖ ተመሳሳይ የሆነ ጥል ወይም ደግሞ ተመሳሳይ የሆነ ዓለም መግባባት ደረጃ ድረስ ይደርሳሉ ወይም ደግሞ በተደጋጋሚ አዲስ ያልሆነ ቪዲዮችን ተመሳሳይ የሆነ ኬዞችን ይዞ እንደሚመጡ ተስፋ እናረጋለን ማለት ነው። እንግዲህ ውድ ቻናል ቤተሰቦች መረዳታ መረዳት ያለባችሁ ነገር በጣም ብዙ ነገሮች ይከሰታሉ። በተለይ እንግዲህ ህይወት ውስጥ በጣም ብዙ ፈተናዎች አሉ። በጣም ብዙ ነገሮች ይፈተናል። ሰው ግን ምንድነው ያንን ነገር በትግስት ወይም ደግሞ እንደምንም በሰላም ማሳለፍ የተሻለ ነው። በተለይ እንግዲህ የአብርሽና የሩታ ጉዳይ እጅግ በጣም በጣም አሳሳቢ እንደነበረ እናስታውሳለን። በማላቸው እንግዲህ ነገሩ እንዲግል ወይም ደግሞ ሁሉም ነገር ልክ እንዳይሆን ያደረጉት በተለይ የሚመጡ ሰዎች በሙሉ የነሱን መለያየት ብቻ ነው የሚፈልጉት እስከ ማለት ደረጃ ድረስ ደርሰናል። ምክንያቱም እስከዛሬ ድረስ ያየናቸው ሰዎች በተለይ የሩታ ዘመዶች ወይም ደግሞ ሩታን የሚቀርቧት በሙሉ እንግዲህ ምንድን ነው የሚፈልጉት አብርሽ እስከ መጨረሻው ድረስ ከእሷ ጋር እንዳይሆንና እንዲለያዩ ነው የሚፈልጉት። ይህንን ነው በተደጋጋሚ ሲያወሩ እንደነበረ በደንብ የምናስታውሰው። እንግዲህ በዚህ ከቀጠለ ትዳራቸው እጅግ በጣም አደጋ ውስጥ ገብቶ መጨረሻ ላይም እንግዲህ በሚያሳዝን ሁኔታ ይህ ሁሉ ቪዲዮም ተሰርቶ ሳይታረቁ ወደ መጡበት ይመለሳሉ፣ ወይም ደግሞ እጅግ በጣም በሚያሳዝን ሁኔታ እንግዲህ ተለያይቶ ትዳራቸውን ፈቶ እንግዲህ ለየብቻ መኖር ይቀጥላሉ ማለት ነው። እንግዲህ ውድቻና ላይ ቤተሰቦች በጣም ከባድ ነገሮች እየተከሰቱ ነው ግን በጣም በሚገርም ሁኔታ የተመልካች ቁጥር እጅግ በጣም እየበዛ ነው። በዛው ልክ ደግሞ በጣም ብዙ ሰዎች እንግዲህ እንደተሰላችሁና ይህንን ነገር በቶሎ እንዲያስተካከሉ በተደጋጋሚ እየተናገሩ ይገኛሉ። ወይም ከቻሉ እንግዲህ ከሚዲያ ርቆ ነገራቸውን ከፈቱ በኋላ ወይም ታርቆ ወይም ደግሞ ተለያይቶ ወደ ሚዲያ ቢመለሱ የተሻለ ነው። ምክንያቱም በጣም ብዙ ሰዎች እንግዲህ በሚዲያ ላይ እጅግ በጣም የተለያየ ሀሳብ እየሰጡ ነው። እዚህ ሁሉ ነገር ተጠቁ ተረጋግቶ በሰከነ ሁኔታ እንግዲህ ጉዳያቸውን ፈጥቶ ወደ ሚዲያ ቢመለሱ የተሻለ ነው ብለን እናስባለን። እንግዲህ ውድ ቻናሌ ቤተሰቦች፣ አዲስ የሆናችሁ ሰብስክራይብ ማድረግ እንዳትረሱ። እንግዲህ ያው ለዛሬ የነበረን ቪዲዮ ይህንን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ጊዜ ይሆንላችሁ።